ኦል ኢታፕ ወይ መቼ ተፈስቶ ነበር የሚለውን የሚያሳየን እንደው ነው። ይጣላል ማለት ነው። ታሪክ ተውሎ ይጣራል። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ የአማራ ሚዲያ ማዕከል አድማጭ ተመልካቾች የመስከረም 15 2018 ዓ.ም ምህረት የዕለቱን ዜናዎችን ይዘንቀርበናል ቀርበናል። ዋና ዋና ዜናዎቹን በማስቀደም እንጀምራለን። አብራችሁን ቆዩ። በትናንትናው ዕለት አስደናቂ አውደ ግንባር ጀብዱ ፈጽሞም በርካታ የነፍስ ወከፍ መሳሪያዎችን ጨምሮ ከኦራል የወታደር መኪና እስከ ድሽቃና ሞርተር የተማረኩበት የዘመቻ አደማሊ አባናደው ዘመቻ ዛሬም ቀጥሎ ውሎ በርካታ ከተሞችን በፋኖ ቁጥጥር ስር ሲሆኑም በርካታ ከባድ መሳሪያዎች እንዲሁም ኦራሎችና ፓትሮሎችም ምርኮ መሆናቸው ታውቋል። በርካታ አዳዲስ ክስተቶችም ተፈጥረዋል። ከኛ ጋር ስትቆዩ የምትሰሟቸው ተሰጥቶ ይሆናል። የመማር ማስተማር ሂደቱ ከተጀመረባቸው ቀጠናዎች መካከል በአርበኛ መከተው ማሞ የሚመራው የአማራ ፋኖ ህዝባዊ ድርጅት አፋሀድ ሸዋ ጠቅላይ ግዛት ህዝብ በሚያስተዳድርባቸው በሁሉም የሸዋ ቀጠናዎች የመማር ማስተማር ሂደቱ ወቅቱን ጠብቆ እየተካሄደ እንደሚገኝ እዙ አስታውቋል። በምን አይነት ሁኔታ ተጀመረ የሚለውን በዝርዝር ይዘነዋል። የአማራ ፋኖ ብሔራዊ ኃይል አፋባ ምዕራብ አማራ ቀጠና ቴድሮስ እዝ ቀኝጌታ ዩፍታ ንጉሴ ስድስተኛ ክፍለ ጦር ስር የሚገኙ ብርጌዶች የአገዛዙ ሰራዊት ሬሽን ጭኖ በሌሊት ሲንቀሳቀስ በነበረ ሰራዊት ላይ ደፈጣ በመጣል ሰብአዊና ቁሳዊ ኪሳራ እንዳደረሱበት ገልጸዋል። ሂደቱ ምን ይመስላል የሚለውን በዝርዝር ይዘነዋል። ተሰሙታላቸው። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ከላይ የሰማችኋቸው አርዕስተ ዜናዎችንና ሌሎችንም አዳዲስና አጫጭር መረጃዎችን ጨምረን በዝርዝር ወደምናሰማበት ሰማበት የዜና ክፍላችን እናልፋለን። እስከ ፍጻሜው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። የመማር ማሰማር ሂደቱ ከተጀመረባቸው ቀጠናዎች መካከል በአርበኛ መከተው ማሞ የሚመራው የአማራ ፋኖ ህዝባዊ ድርጅት አፋሃድ ሸዋ ጠቅላይ ግዛት ህዝብ በሚያስተዳድርባቸው በሁሉም የሸዋ ቀጠናዎች የመማር ማሰማር ሂደቱ ወቅቱን ጠብቆ እየተካሄደ እንደሚገኝ እዙ እያስታወቀ ሲሆን፣ በአማራ ግዛት በብዙ ቦታዎች አገዛዙ በፈጠረው ህዝብን በጀምላ የመጨፍጨፍ ጦርነት ትምህርት ቤቶችን ሲያሻው የወታደር ካምፕ ሲያሻው ደግሞ ኃላፊነት በጎደለው መልኩም ከተቀጣጣይ ፈንጂ እስከ ከባድ መሳሪያ ድሮንን ጨምሮ በመደብደብ ተማሪዎችን በጅምላ ሲጨፈጭፍ በመክረሙ ምክንያት ትምህርት ቤቶች አገልግሎት ሳይሰጡ መክረማቸው የሚታወስ ቢሆንም በያዝነው አዲስ ዓመት የ2018 ዓ ምት የትምህርት ዘመን ትምህርት ቤቶች ተከፍተው ተማሪዎች መደበኛ ትምህርታቸውን እንዲከታተሉም በሁሉም ቀጠና ፋኖ ጥሪ ባደረገው መሰረት ከአንዳንድ ፋኖ ባልተቆጣጠረባቸው ቦታዎች በስተቀር ፋኖ በተቆጣጠረባቸው ቦታዎች ግን ሁሉም ትምህርት ቤቶች በመደበኛ የመማር ማሰማር ሂደቱን እንደጀመሩ ተገልጿል። የመማር ማሰማር ሂደቱ ከተጀመረባቸው ቀጠናዎች በአርበኛ መከታ ማሞ የሚመራው የአማራ ፋኖ ህዝባዊ ድርጅት አፈሃ ሸዋ ጠቅላይ ግዛት ህዝብ በሚያስተዳድራቸው በሁሉም የሸዋ ቀጠናዎች የመማር ማሰማር ሂደቱ ወቅቱን ጠብቆ እየተካሄደ እንደሚገኝ እዙ እያስታወቀ ሲሆን የአማራ ፋኖ ሸዋ ጠቅላይ ግዛት ጻጼ አምደ ጽዮን ኮር ባደረገው ድንገተኛ የትምህርት ቤቶች ጉብኝት እዚሁ በሚያስተዳድራቸው በሁሉም የሸዋ ቀጠናዎች ከመስከረም አምስት ቀን 2018 ዓመት ጀምሮ የመማር ማስተማር ሂደቱ ያለምንም እንከንና መቆራረጥ ትምህርት እየተሰጠ መሆኑን ኮሩ ለቅድመ ግምገማ ክትትል ባሰማራቸው በስሩ ባሉ የክፍለ ጦርና የኮሩ አመራሮች መረጋገጥ ተችሏል። አድማጮቻችን በዛሬው ዕለት አጠቃላይ የትምህርት ሂደት በተመለከተ በዚህ በተሬ ጠጠና በቆቶወርጋ ተሬ አካባቢ በተሬ መተኛ ጃ ና መሰራነጋ አጠቃላይ በዚህ ትምህርት ቤት ትምህርት እየተሰጠ ይገኛል። ከመስከረም አምስት ጀምሮ አጠቃላይ የትምህርት ሂደቱ እየሰጠ ሰምተናል ሲም በተመለከተ በትምህርት ቤቱ በመብራት አጠቃላይ የትምህርት ቤቱን ትምህርት ሂደቱን ከመምህራኖች ጋር ከተማሮች ጋር ለማሳየት ነው። ተከተሉን፣ አመሰግናለሁ። የአማራ ፋኖ ህዝባዊ ድርጅት አፋሃድና የሸዋ ጠቅላይ ግዛትስ ባደረጉት መደበኛ ጉባኤ በ2018 ዓመተ ምህረት የትምህርት ዘመንን በተመለከተ በወሰነው የአቋም ውሳኔ ቃል በተግባር የተገለጸበትን የአመቱን የተማሪዎች ምዝገባን የተከታተለ ሲሆን በዛሬው ዕለት መልካም የሆነ የመማር ማስተማር ሂደቱን በተለያዩ የሸዋ ቀጠናዎች በመዘዋወር ገምግሞ በጉብኝቱ በሁሉም ትምህርት ቤቶች ከአጸደ ህጻናት ኬጂ እስከ ሁለተኛና መሰናዶ ትምህርት ቤት አስራ ሁለተኛ ክፍል ድረስ ተማሪዎች ከባለፉት ሁለት ዓመታት በተሻለ መልኩም ትምህርታቸውን እየተከታተሉ መሆናቸውን የአጼ አምደ ጽዮንኮር ሚዲያ እና ኮሚኒኬሽን ክፍል በትምህርት ቤቶች በአካል ተገኝቶ ለማረጋገጥ ችሏል። እንዴት ናቸው? የትምህርት አሪፍ ነው

ያንን ለምን ተከስቶ ነበር ወይም ያ ክስተት እንዴት ለምን ነበር የተከሰቱ እንዴ ነው ይጠራል፣ ማለት ነው ታሪክ ተብሎ ይጠራል። ታሪክ ግን ማለት ነው ማረጋገጥ አንችልም። ስለዚህ እነዚህ ነገሮች መሰረታዊ ነገሮች ናቸው። የትምህርት ቤቱ ማህበረሰብ መምህራንና የትምህርት ቤቱ አስተዳዳሪዎችም ከመቼውም ጊዜ በተሻለ መልኩ በተለይ በ2018 ዓ.ምት መልካም የትምህርት ጅማሮ እንዲኖር በማድረግ የአማራ ፋኖ ሸዋ ጠቅላይ ግዛት ህዝያን የአንበሳውን ድርሻ በመውሰድ ከፍተኛ ትኩረት ሰጥቶ ከቅድመ የተማሪዎች ምዝገባ ጀምሮም ስላደረገው ጥልቅ ክትትል ከፍተኛ ምስጋናቸውን አቅርበዋል።

የመምህራንና የተማሪዎች ወላጆች ከአገዛዙ ኃይል በተቋማት ላይ በተደጋጋሚ ጊዜም በሚሰነዝረው ጥቃት ድሮንን ጨምሮ የተለያዩ የርቀት ተተኳሾችን የከባድ መሳሪያ ጥቃቶች ስጋት ውስጥ መሆናቸውን በግልጽ ተናግረዋል። በመሆኑም የሚመለከታቸው ዓለም አቀፍ ተቋማትና የትምህርት ቤት ማህበረሰብ አስፈላጊውን ክትትል እንዲያደርጉ እየጠየቅን ለተቋማቱ ደህንነት የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በሚያስተዳድርባቸው ናቸው በሁሉም የሸዋ ከጠናዎች አስተማማኝ ዋስትና የሚወስድ ሲሆን በሁሉም ክፍለ ጦሮች የምትገኙ ውድ የጀግናው ሰራዊታችን አባላት እንዲሁም በየደረጃው የምትገኙ የተከበራችሁ አመራሮች የተጀመረው መልካም የመማር ማስተማር ሂደቱ ተጠናክሮ እንዲቀጥል የበኩላችሁን ላቅ ያለ ድርሻ ትወጡ ዘንድ በአማራ ፋኖ ሸዋ ጠቅላይ ግዛት እዝ በአፄ አምደ ፂዮን ኮር ሚዲያና ኮሚኒኬሽን ክፍል ስም መልእክታችንን ማስ ለማስተላለፍ እንወዳለን ሲል አክሎ ገልጿል። በትናንትና ዕለት አስደናቂ አውደ ግንባር ጀብዱ ፈጽሞ በርካታ የነፍስ ወከፍ መሳሪያዎችን ጨምሮ ከኦራል የወታደር መኪና እስከ ዲሽቃና ሞርተር የተማረከበት የዘመቻ አደማሊ አባናደው ዘመቻ ዛሬም ቀጥሎ ውሎ በርካታ ከተሞች በፋኖ ቁጥጥር ስር ሲሆኑ፣ በርካታ ከባድ መሳሪያ እንዲሁም ኦራሎችና ፓትሮሎችንም ጨምሮ ምርኮ መሆናቸው የታወቀ ሲሆን የአፋቫ ምስራቅ አማራ ቀጠና ምኒልክ እዝ ከትናንት ጀምሮ እያደረገ ባለው የዘመቻ አደማሊም አባናደው ዘመቻ ዛሬም እየቀጠለ ሲሆን ሙጃ ከተማንና ከወልዲ የአስር ኪሎ ሜትር ርቀት ላይ የምትገኘውን ሳንካ ከተማን፣ ሌሎችንም በርካታ ከተሞችን ጨምሮ እንደተቆጣጠረ ተገልጿል። የግዳን ወረዳ ዋና ከተማ የሆነችው ሙጃ ከተማ በክንደ ነበልባሎቹ በምኒልክ እዝ ቁጥጥር ስር ከመግባቷን በተጨማሪም በርካታ ያገዛዙ ወታደሮች ዙሪያውን በፋኖ በመከበባቸው የድልብን መስመር ከፍተው ወደ ወልዲያ እንደፈረጠጡና በአሁኑ ሰዓትም በሙጃና በድል መካከል ባለች ደንሳ ከተማ ከፍተኛ ጦርነት እየተካሄደ መሆኑን የአካባቢው ምንጮች ጠቁመዋል። ከመደበኛ ውጊ አልፎ በከባድ መሳሪያ አልችል ብሎም። ሰራዊቱንም የመዋጊያ መሳሪያውንም ጠራርጎ ለፋኖ ያስረከበው አገዛዙም ቀረኝ ብሎ በሚያስበው የመጨረሻውን የመዋጊያ መሳሪያ ድሮንንና የአየር ላይ ጭፍጨፋን ሊያካሂድ በወሎ ቀጠና ሰማይ ስር የድሮን አሰሳ በከፍተኛ ሁኔታ እያካሄደ እንደሚገኝ የአካባቢው የመረጃ ምንጮች አክለው ገልጿል። የአማራ ፋኖ ብሔራዊ ኃይል አፋፋ ምዕራብ አማራ ቀጠና አፄ ቴድሮስ እዝ ቀኝ ጌታ የፍታይ ንጉሴ ስድስተኛ ክፍለ ጦር ስር የሚገኙ ብርጌዶች የአገዛዙ ሰራዊት ሬሽን ጭኖ በሌሊት ሲንቀሳቀስ በነበረው ሰራዊት ላይ ደፈታ በመጣል ሰብአዊና ቁሳዊ ኪሳራ እንዳደረሱበት የገለጹ ሲሆን፣ የቀኝ ጌታ የፍታይ ንጉሴ ክፍለ ጦር ንጉሥ ተክለ ሃይማኖት ብርጌድ የደማ ላይ የአገዛዙ ሰራዊት ላይ ደፈታ በመጣል አክሳሪ ምጥ ያሳረፉበት ሲሆን፣ ከደብረ ማርቆስ ወደ ስናን ሮቡ ገበያ ሬሽን ለማቀበል የተንቀሳቀሰ ሰራዊት የንጉሥ ተክለ ሃይማኖት ብርጌዳና ብስቶችን ምት ለማምለስ ሲል ሌሊት ዘጠኝ ሰዓት ከደብረ ማርቆስ ከተማ ቢወጣ ቀድሞ መረጃው የደረሳቸው የብርጌዱ አመራሮች ቀድመው የደማ ላይ ደፈታ በመያዝ የተለመደ ክንዳቸውን ያሳረፉበት መሆኑን ገልጸዋል። በተደረገ ውጊያም በርካታ የወታደር ቁሳቁሶችን ጨምሮ በርካታ የክላሽ ተተኳሽ ተማርኮ ወደ ንጉሥ ተክለ ሃይማኖት ብርጌድ ገቢ የተደረገ ሲሆን ቁጥሩ በውል ያልታወቀ የተተኳሽና ሌሎች ምርኮች በብርጌዱ እጅ ገቢ የሆኑ ሲሆን ቁጥሩ በውል ያልታወቀ የተተኳሽና ሌሎች ምርኮች በብርጌዱ እጅ ገቢ ሆነዋል። ለጊዜውም ቢሆን አንድ ስሙን ያላወቅ ነው የስናን ወረዳ ከፍተኛ የብልጽግና አመራር እንደቆሰለ መረጃ ጃዎች የደረሱን ሲሆን በውል ቁጥራቸውን ያላወቅ ነው የሰራዊቱ ወታደሮች ደግሞ ሙትና ቁስለኛ ሆነዋል። ሬዥኑን በማድረስ ሁለት ብረት ለበስ ተሽከርካሪ ዙ 23 ሞርተር በመያዝ የአገዛዙ ፖሊስ፣ የአገዛዙ ሰራዊትና የአማራ ብልጽግና አድማ ብተናና ሚሊሻ የመጣ ቢሆንም ከዚህ በፊት የንጉሥ ተክለ ሃይማኖት ልጆችን ክንድ የሚያውቁት የአድማ ብተናና ሚሊሻ ቀድሞ ፈርጥቶ ወደ መጣበት ተመልሶ ሂዷል ሲል የንጉሥ ተክለ ሃይማኖት ብርጌድ ህዝብ ግንኙነት ኃላፊ ፋኖ ባየ የሽፈራው መረጃውን አጋርቷል። ይሆናል። እየተወደዳችሁ እና እየተከበራችሁ አድማጭ ተመልካቾች፣ ለዛሬ ያዝናችሁ አጫጭር መረጃዎች እነዚህን ይመስሉ ነበረ። በቀጣይ በሌላ መረጃ እስከምንገናኝ ጤና ይስጥልኝ።

ወይም መቼ ተፈስቶ ነበር የሚለውን የሚያሳየን እንደሎ ይጠራ ማለት ነው። ታሪክ ተብሎ ይጠራል።

ተመለከተች ማለት እነዚህ ነገሮች የሚመልስ ነው ማለት ነው። የመጀመሪያውን ስንመለከት እንግዲህ ታሪክ ብለን የምንጠራው ስንመለከት ኮንታክት እንደሚለው ወይም ምን ተከስቶ ነበረ ወይም ምን ተከስቶ ነበር የሚለው እያለን ከዛ ጭማሪ ኢሃፕን ለምን ተከስቶ ነበር ወይም ያ ክስተት እንዴት ለምን ነበር የተከሰቱ ሚሊዮን የሚያሳየ እንደው ይጠራል ማለት ነው። ታሪክ ተብሎ ይጠራል። ታሪክን ማለት ነው ማረጋገጥ አንችልም። ስለዚህ እነዚህ ነገሮች መሰረታዊ ነገሮች ናቸው። ተማሪዎች እንዴት ናችሁ? እንዴት ናችሁ?